ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሰኔ 23 2017 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። የአጓ መታገድን ተከትሎ 18 የውጭ ኩባንያዎች ከኢትዮጵያ ለቀው መውጣታቸው ተገልጸዋል። በጎጃም በወሎና በጎንደር ቀጠናዎች ከፍተኛ የፋኖ ተጋድሎ የታየባቸው ውጊያዎች እየተካሄዱ ነው። ዝርዝር መረጃ አለን። በኮሬዞን በሸኔ ታጣቂዎች በተደጋጋሚ በተፈጸመ ጥቃት ከ400 በላይ ሰዎች መሞታቸው ተገልጸዋል። አንድ ኤርትራዊ ወታደር በዛ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 የአጓዋ መታገድን ተከትሎ 18 የውጭ ኩባንያዎች ከኢትዮጵያ ለቀው መውጣታቸው ተገለጸ። የአፍሪካ የእድገትና እድል ህግ አጓዋ መታገዱን ተከትሎ 18 የሚጠጉ የውጭ ኩባንያዎች ኢትዮጵያን ለቀው መውጣታቸው በአፍሪካ ዴቨሎፕመንት ባንክ ግሩፕ ይፋ በተደረገ አዲስ ሪፖርት ተገልጸዋል። ይህ ደግሞ የኢትዮጵያ የኢንዱስትሪ ፓርኮች የ45 ሚሊዮን ዶላር ገቢ እንዲያጡ ምክንያት ሆኗል። ባንኩ ካንትሪ ፎከስ ሪፖርት 2025 ኢትዮጵያ በሚል ርዕስ አወጣው ሰፊ የጥናት ግኝት መሰረት ኢትዮጵያ ከዚህ ቀደም በአጓ በኩል ለብዙ ምርቶች ከቀረጥ ነፃ ወደ አሜሪካ ገበያ የመግባት እድል ነበራት። ይሁን እንጂ በጥር 2022 የአጓ መታገድ ቀደም ሲል የተቋቋሙ የገበያ ትስስሮችንና የአቅርቦት ሰንሰለቶችን በእጅጉ ማቋረጡን ሪፖርቱ አስረድተዋል። ይህም ከኢትዮጵያ የኢንዱስትሪ ፓርኮች የሚላኩ ምርቶች በ2023 በ24 ፐርሰንት እንዲቀንሱ አድርገዋል። በተለይም በሐዋሳ ኢንዱስትሪ ፓርክ ከ1 ላይ የሥራ ዕድሎች የተቋረጡ ሲሆን ለኢንዱስትሪ ፓርኮች በጠቅላላው 45 ሚሊዮን ዶላር የገቢ ኪሳራ አስከትሏል። በጎጃም በወሎና በጎንደር ቀጠናዎች ከፍተኛ የፋኖ ተጋድሎ የታየባቸው ውጊያዎች እየተካሄዱ ነው። አብይ አህመድ ስልጣን ከያዘ ወዲህ ትላልቅ ኦፕሬሽን አቅደው አሳክተዋል የተባሉ መኮንኖች የተሳተፉበትን የፋኖ አመራር የመምታት ልዩ ኦፕሬሽን ለሶስት ቀናት በአስደናቂ ሁኔታ መከላከል ችለናል ሲል የአፋ ባሃ ማዕከላዊ ኮማንድ አባል ፋኖ አስረስማረ ገልጸዋል። አመራሩ በመልእክቱ በትናንትናው ዕለት በጠዋቱ በተጀመረ መልሶ ማጥቃት እንደተለመደው የቡድን መሳሪያን ጨምሮ ክላሽ እንደ ጉድ ያፈስንበትን ድል ተቀናሽተናል ብለዋል። አብይ አህመድ ስለከሸፈው ያስገድደው ማሰለፍ እቅድ የህዝቡን ጆሮ በመያዝ በጎን ደግሞ በብርሃኑ ጁላና በለገሰ ቱሉ በኩል ሰበር ዜና ሲያስነግር አመጠበትን ኦፕሬሽን እንደጉም አትንነን ሰራዊቱን መተነዋል በማለት አክለዋል። አገዛዙ ለሳምንታት ያቀደው የኦፕሬሽን ከየእዞች የተውጣጣ ኃይልን በልዩ ስምሪት የያዘ ለመረጃ ለሎጂስቲክስ እና ለተተኳሽ በርካታ ሚሊዮኖች የተበጀለት ነበር ብለዋል። ሊከብ መጥቶ ቆራርጠን የከበብነው የአብይ አህመድ ጦር አንዲት መነኩሴን ጨ ጨምሮ ስድስት ንጹሐንን በመድፍ ድብደባ ከመግደሉ በስተቀር በወገን ላይ ይህ ነው የሚባል ጉዳት ሳያደርስ በመሸሽ ላይ ነው ሲል ገልጸዋል። በተመሳሳይ የአፋ ባሃ ጎጃም ቀጠና ሐዲስ አለማየሁ ሰባተኛ ክፍለ ጦር የቦቅላ አባይ ብርጌድ ለሶስተኛ ጊዜ ያሰለጠናቸውን ኮማንዶ ምልምል ሰልጣኞችን በትናንትና ሁለት አስመርቀዋል። እንዲሁም ሶስተኛ ክፍለ ጦር ጊዮን ብርጌድ ደግሞ ከአገዛዙ ጋር እያደረገው ያለው ተጋድሎ አምስተኛ ቀኑን ይዘዋል። በትናንትና ውለው የጊዮን ብርጌድ አምስቱ ሻለቃዎች በሚገርብ መና መመዝገብና መተሳሰር አገዛዙን ሲያሳድዱት እና ሲያስጨንቁት ብለዋል። በዛሬው ውሎ በአራት ቦታዎች ማለትም በአጃሊ፣ በኮለል፣ ድንጋይ ገበጣ እና አሽኳር በር ላይ ውጊያ ተካሂደዋል። ኮለል ቀበሌ የመሸገው ኃይል ኮለል ገብርኤል ቤተ ክርስቲያን ምሽግ አድርጓት የዋለ ሲሆን አባይ ምንጭ የመሸገው የብልጽግና አመራር ወደ ግሸና የድብ ትምህርት ቤት ሸሽተዋል። በዚህም ጊዮን ብርጌድ ከ250 በላይ እስረኛ ሙሉ በሙሉ ማስለቀቅ ተችለዋል። በተጨማሪም ከ10 በላይ የአገዛዙ ኃይል ሲገደል ቁጥሩ ያልታወቀ ወታደርም ቆስሏል። በሌላ በኩል በአማራ ክልል መንገድ ዝግ እንዲሆን ታዟል በሚል በማህበራዊ ሚዲያ የሚሰራጨውን ዜና በየቀጠናው ያሉ የፋኖ አመራሮች ሀሰት ነው ሲሉ አስተባብለዋል። በቀጠለው ውጊያ ምስራቅ አማራ ኮር ሁለት ካላ ኮርማ ክፍለ ጦር ራያ ቆቦ ሮቢት ከተማን በመቆጣጠር በዙሪያው ያለን የአገዛዙን ጦር ይዞታውን የማስለቀቅና የመቆጣጠር ተጋድሎ እያደረገ ነው ተብለዋል። ካላ ኮርማ ክፍለ ጦር ከታጠቅ ክፍለ ጦር ጋር በመጣመርና አጢያምባን እንዲዘጉ በማድረግ እንዲሁም ዲቢና ወርቅ ባለሽርጡ ብርጌድ መንጀሎን በመዝጋት ከአዲስ አበባ መቀሌ የፌዴራል መንገድ ላይ የምትገኘውን ሮቢት ከተማን በመቆጣጠር የአገዛዙን ነባር ይዞታ በማጥቃትና በመቆጣጠር ድል እየተጎናጸፉ መሆኑን ክፍለ ጦሮቹ ገልጸዋል። ከሰኔ 21 2017 ዓ ም ንጋት ጀምሮ ካላኮርማ ክፍለ ጦር ሮቢት ዋና መንገዱን በመቆጣጠር የአገዛዙን ጦር እንቅስቃሴ ገድቦታል። በማዕከላዊ ጎንደርና በደቡብ ጎንደር ዞን ስር በሚገኙ የብልጽግና ጦር በሰፈረባቸው ምሽጎች የአማራ ፋኖ ብሔራዊ ኃይል አፋ አብሃ የዳግማዊ ቴዎድሮስ አምስተኛ ኮር እንዲሁም የሜጀር ጄኔራል ኡባንተ አባተ አንደኛ ኮር የጋራ ማጥቃት እያካሄዱ ነው። የአምስተኛ ኮር የጥቁር አንበሳ ክፍለ ጦር፣ የጎንደር የበጋሻው ክፍለ ጦር እና የጎንደር ጠቅላይ ግዛት እዝ የአጼዎቹ ክፍለ ጦር አንድ ብርጌድ በጥምረት የጎንደር ዙሪያ ወረዳ ማክሰኝት ከተማን ተቆጣጥረዋል። በዚህም አበባ አስረስ የተባለ የሚሊሻ ኃላፊ ሹመኛን ጨምሮ 32 ኃይል የተደመሰሰ ሲሆን 20 ቁስለኛ፣ ሶስት ምርኮኛ ሆነዋል። እንዲሁም አስገዳጅ ሰልፉን በመቀ መቀልበስና ከጎንደር ባህር ዳር የሚወስደውን ዋና መንገድ ቆርጦ በመቆጣጠር የተሰጠውን ተልዕኮ ሙሉ በሙሉ አሳክተዋል። መብረክ ክፍለ ጦር በደጎማ ፋናይ ክፍለ ጦር በአዲስ ዘመን ከተማ አቅራቢያ፣ ጎንደሬ በጋሻው ክፍለ ጦር ጎንደር ከተማ ምስራቃዊ አቅጣጫ፣ እንዲሁም በደቡባዊ የከተማዋ ክፍል በመግባት ውጊያ አድርገዋል፣ ኦፕሬሽንም ሰርተዋል። እንዲሁም ጎንደሬ በጋሻው ክፍለ ጦር አምባ ጊዮርጊስ፣ ገደብዬ እና ደራ ከተሞችን በመቆጣጠር የአገዛዙን ውጥን አክስመዋል። በውል ያልተለየ የአገዛዙ ኃይልም ሙትና ቁስለኛ ሆነዋል። ታድሎ ብርሃን ክፍለ ጦር ብርጌዶች ጎንደር ከተማ አስተዳደር ጠዳ ክፍለ ከተማ አፄ ቴዎድሮስ ኤርፖርቱ ዙሪያ ትናንት ከንጋቱ 11 ሰዓት ተኩል ጀምሮ ከአገዛዙ ጦር ጋር ብርቱ ፍልሚያ ያደረጉ ሲሆን ከ15 በላይ ተደምስሷል። ከ20 በላይ የሚሆን ደግሞ ቆስሏል። በዚህም አየር መንገዱ የበረራ ሽግሽግ እንዲያደርግ ያስገደደ ፍልሚያ አድርገዋል። በኮሬ ዞን በሸኔ ታጣቂዎች በተደጋጋሚ በተፈጸመ ጥቃት ከ400 በላይ ሰዎች መሞታቸው ተገለጸ። በደቡብ ኢትዮጵያ ክልል ኮሬ ዞን የታጠቁ አካላት ደረሱት በተባለ ጥቃት ሁለት ንጹሐን መገደላቸውን ባለፉት ዓመታትም ከ400 በላይ ሰዎች መገደላቸውን ዞኑ ገልጿዋል። በዞኑ የመንግስት ኮሚዩኒኬሽን የኮሚዩኒኬሽንና ሚዲያ ግንኙነት ዳይሬክቶሬት ቡድን መሪ አቶ አማራ አክሊሉ በሰጡን ቃል ሳምንት ባልሞላ ጊዜ ውስጥ የሁለት ሰዎች ህይወት በኮሬ ዞን ጎርካ ወረዳ በጸረ ሰላም ኃይሎች ምክንያት አልፏል ብለዋል። ወረዳው ዳኖ ቀበሌ ሰኔ 17/2017 ዓ.ም አቶ ዮናስ ዱና ሰኔ 21/2017 ዓ.ም አቶ ፊቴ ፊጋ የተባሉ አርሶ አደሮች በግብርና ስራ ላይ ያሉ በታጣቂዎች ተኩስ ተከፍቶባቸው ሕይወታቸው ማለፉን ተናግረዋል። ሰሞንኛውን ጥቃት የፈጸሙት የምዕራብ ጉጂ ዞን የገላና የሸኔ ታጣቂዎች ናቸው። ማሳ ላይ ያሉ አርሶ አደሮች እንደሚያጠፉት ፍላጎታቸው መሬቱን ማስለቀቅ ነው ሲሉ ተናግረዋል። አካባቢው ዘራፊ ቡድኖች የሚፈነጩበት ነው። አደብ የሚያስገዛ መንግስት አልተገኘም። ችግሮቹ የሚባሉ የተባባሱት በስርቆት ምክንያት ነው ያሉት አቶ አክሊሉ ዳኖ ቀበሌ የዛሬ ሁለት ወር ገደማ በአንድ ቀን ብቻ ከሰባ በላይ ከብቶች ተነድተዋል ተወስደዋል በማለት አስታውሰዋል። በጥቃቱ እስካሁን በአጠቃላይ ስንት ሰዎች ተገድለዋል በሚል ላቀረብንላቸው ጥያቄ ሳምንት ባልሞላ ጊዜ ሁለት ሰዎች እንደተገደሉ ገልጸው ከ29 ዓ.ም ጀምሮ ከ400 በላይ ሰዎች ሞተዋል፣ ከ500 በላይ ቆስለዋል ሲሉ መልሰዋል። ከግድያው ባሻገር ከ700 ሚሊዮን በላይ ንብረት ነው የወደመው። መንግስት ችግሩን አልፈታም። ሁለት ችግሩ ሮች አሉ እነርሱም የወሰን ጥያቄና ጫካ ውስጥ ያሉ የኦሮሞ ታጣቂዎች ናቸው ብለዋል ግድያውና ውድመቱ የተፈጸመው ነሐሴ 16 2009 ዓም ጀምሮ እስከ ትናንት ድረስ መሆኑን አስረድተው ከነሐሴ 16 2009 ዓም ጀምሮ ለሶስት ጊዜያቶች እርቅ ሰላም ተደርጓል ግን እርቅ ሰላሞቹ ውጤታማ አልሆኑም በተለያዩ አካባቢዎችም ስብሰባዎች ይካሄዳሉ የተወሰነ ሰላም የሚያመጣሉ ግን ዘላቂ አይደለም ሲሉ አስረድተዋል ፎሌ የሚባሉ መደበኛ ያልሆኑ ሚሊሻዎች በአካባቢው እንደሚንቀሳቀሱና ጎርካ ወረዳ ላይ የወሰን ይገባኛል ጥያቄ እንዳላቸው የሸኔ ታጣቂዎችም በአካባቢው እንደሚንቀሳቀሱ ጉዳዩን አስመልክቶ በተደጋጋሚ እርቅ ቢፈጸምም መፍትሄ ስለማይቀመጥለት ጥቃቱ ለዓመታት እያገረሸ እንደቀጠለ ተናግረዋል። አንድ ኤርትራዊ ወታደር በዛላንበሳ በፈጸመው ጥቃት የሰው ሕይወት አለፈ። አንድ የኤርትራ ወታደር ሁለት ሲቪሎች ላይ ተኩሶ አንድ ሰው ሲገድል ሌላ ሰው ማቅሰሉን ነዋሪዎቹ ለቲግቫ ኢትዮጵያ ተናግረዋል። የግድያና የመቁሰል ድርጊቱ የተፈጸመው በድንበር ከተማዋ ዛላንበሳ ሲሆን በአካባቢው የሚገኘውን ህዝብ ክፉኛ አስቆጥቷል። ከትናንት በስቲያ አርብ ሰኔ 20 2017 ዓ.ም በኤርትራ ወታደር በሲቪል የዛላንበሳ ነዋሪ ባልና ሚስት የተፈጸመውን ግፍ የሚመለከት መረጃ ለደህንነታቸው ሲባል ስማቸው እንዲገለጽ ያልፈቀዱ የከተማ ነዋሪዎች አጋርተዋል። እንደ ነዋሪዎቹ ቃል በከተማዋ ሲቪል ለብሰው የአልኮል መጠጥ ሲቀማምሱ የዋሉ ሁለት የኤርትራ ወታደሮች ከሰዓት በኋላ ወደ መኖሪያ ካምፓቸው እያመሩ ሳለ ሁለት ህጻናት በቤታቸው አጠገብ ሲጫወቱ ያገኛሉ። አንደኛው ወታደር ሰክሮ ስለነበር ህጻናቱን ከመስደብ አልፎ ይመታቸዋል። ይህንን ተግባር በቅርብ ርቀት ሲመለከት የነበረው የሕፃናቱ ወላጅ አባት ቀረብ ብሎ ለምን መታቸው ብሎ ጠይቆ ሳይጨርስ የሰከረው ወታደር የታጠቀውን ሽጉጥ አውጥቶ ይተኩስበታል። አባትም ይወድቃል። ተግባሩ ያስደነገጣት እናት የጮች ባሏ ወደ ወደቀበት ስትጠጋ ወታደሩ እሷም ላይ እንደተኮሰባት ነዋሪዎቹ ገልጸዋል። አባት ትዳሩንና ልጆቹን ትቶ በተተኮሰበት ጥይት ህይወቱ ተቀጥፏል። እናት በተተኮሰው ጥይት ቀላል ጉዳት ደርሶባታል። ሌላኛው አብሮ የነበረው ወታደር ጉዳ ጉዳዩን ወታደር ካረመንያዊ ተግባሩ በአስጥለው ኖሮ የጉዳቱ መጠን ካጋጠመው በላይ ይሆን ነበር ሲሉ በቅርብ ርቀት ክስተቱን ያዩ የአይንማኞች ተናግረዋል። የእስራኤሉ ጠቅላይ ሚኒስትር ሐማስ ሙሉ በሙሉ እስከሚጠፋ ድረስ ጦርነቱን እንደሚቀጥል ገለጹ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከዘመዶቻቸው ደህንነትና ከአገር ጥቅም ይልቅ የራሳቸውን የፖለቲካ ሕልውና ያስቀድማሉ ሲሉ እስራኤላውያን ከሰዋል። በህዝቡ አስተያየት መለኪያ ላይ የኔታንያሁ ተወዳጅነት እየወረደ ሲሆን፣ ቀኝ አክራሪና ሃይማኖታዊ ፓርቲዎች በመጡ ወግ አጥባቂ ሚኒስትሮች የተዋቀረው የተዳከመው መንግስት እንዳይወድቅ ታግሏል። ከሶስት ወራት በኋላ ኔታንያሁ ጠላታቸው በሆነችው ኢራን ላይ ባገኙት አስደናቂ ወታደራዊ ራዊ ድል እየተኩራሩ ነው። አሁን ከጊዜው ቀድሞ ምርጫ ለማድረግና ለሌላ ዙሪያ የጠቅላይ ሚኒስትርነት ስልጣን እያሰላሰሉ ነው ተብለዋል። ባለፈው ሳምንት መጀመሪያ ላይ በሰጡት ጋዜጣዊ መግለጫ የ75 ዓመቱ አዛውንትና የእስራኤል የረጅም ጊዜ መሪ የሆኑት ኔታንያሁ አሁንም የሚጨርሷቸው ብዙ ተልእኮች እንዳሏቸው እና የእስራኤል ህዝቦች እስከፈለጉ ድረስ ይህንን ለማድረግ እንደሚፈልጉ ተናግረዋል። የኢራንን የኑክሌር መርሃ ግብር ውድመት መታለፍ የሌለበት የዕድል መስኮት በማለት የገለጹት ኔታንያሁ የታጋሾችን ነጻ መውጣትና የሐማስ ሽንፈትን ማረጋገጥ የሚችሉት እርሳቸው ብቻ እንደሆኑና እና ከዚያ በኋላ ሰፊ ቀጠናዊ ስምምነቶችን እንደሚያደርጉ ጠቁመዋል። በቅርቡ በተሰጡ የህዝብ አስተያየቶች መሰረት ኔታንያሁ ከኢራን ጋር ያደረጉት የ12 ቀን ጦርነት እንዳሰቡት ትልቅ ተወዳጅነትን አላተረፈላቸውም። ስለዚህ ከጊዜው አስቀድሞ ምርጫ እንዲደረግ መወሰን ትልቅ አደጋ ነው። መቶ ሀያ መቀመጫዎች ባሉት የእስራኤል ፓርላማ ጥምረት መፍጠር ቁልፍ በሆነበት በተበታተነ የፖለቲካ ስርዓት ውስጥ ለኔታንያሁ ሊኩድ ፓርቲ ብቻውን አብላጫ ድምፅ ማግኘት ቀላል አይደለም። ሰላምና ቀኝ ዘመን በሆኑ ትናንሽ ፓርቲዎች ድጋፍ ለመሰብሰብ መታገል እንደሚኖርበት በማዕሪቭ ጋዜጣ ላይ የወጡ የቅርብ ጊዜ ህዝብ አስተያየቶች ይጠቁማሉ። ተመሳሳይ የህዝብ አስተያየት እንደሚያመለክተው 59 በመቶ የሚሆኑት እስራኤላውያን ለታጋቾቹ ምትክ በጋዛ ያለው ውጊያ አሁኑኑ እንዲቆም ይፈልጋሉ። ከተጠየቁት መካከል ግማሽ ያሉ ማለትም 49 በመቶ ኔታንያሁ ጦርነቱን እየቀጠሉ ያሉበት ብቸኛው ምክንያት ለራሳቸው ፖለቲካዊ ጥቅም ነው ብለው ያስባሉ። በእስራኤል ዲሞክራሲ ኢንስቲትዩት ከፍተኛ የምርምር ባልደረባ ፕሮፌሰር ታማር ሄርማን ሰውየው በጣም ጎበዝ የፖለቲካ ተዋናይ ነው ብለዋል። በስልጣን ወንበር ላይ ተጣብቆ ለመቆየት ብዙ ጊዜ ቦታውን የለዋወጠው የፖለቲካ መሪ በእስራኤላውያን ዘንድ እምነት አያገኝም። በፕሮፌሰር ሄርማን የእስራኤል ዴሞክራሲ ኢንስቲትዩት በቅርቡ እንደሚለቀቅ በተገለጸ አዲስ የህዝብ አስተያየት መሰረት ኔታናሁ እስራኤላውያን በእርሳቸው ላይ ሙሉ በሙሉም ሆነ በከፊል መተማመናቸውን ከመግለጽ አንጻር ከ50 በመቶ የዘለለ ድጋፍ አላገኙም። አድማጭ ተመልካቾቻችን፣ የሰዓቱ የሮሐ ቲቪ ዜናዎች የተከታተላቻቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።